በምታሽከረክሩበት ጊዜ ጂፒኤሳችሁ ላይ ምን እየተፈጠረ ነው? መኪናችሁ ላይ ያስገጠማችሁት ጂፒኤስ በአንድ ሰከንድ ውስጥ ከአራት ሳተላይቶች ጋር ተገናኝቶ ያላችሁበትን ቦታ በትክክለኛ መረጃ መናገር ይችላል። ይህንን ማድረግ የሚችለውም በጂፒኤስ ውስጥ በሚገኝ ትንሽዬ ቺፕ ነው። በመጀመሪያ ይህ ቺፕ የሳተላይት ምልክቶችን ያዳምጣል። እያንዳንዱ መረጃም ትንሽ ለየት ባለ ጊዜ ወደ ጂፒኤሱ ይደርሳል። የእነዚህን የጊዜ ልዩነቶች የሚለካው በአውቶማቲክ ሰዓት ወይም ሲንክሮናይዝድ ፕሮሰሰር በመጠቀም ነው። ያ እየሆነ ባለበት በሚካሄድበት ወቅት የፍጥነት መለኪያና ጋይሮስኮፕ ሴንሰሮች በምን ያህል ፍጥነት እንደምትንቀሳቀሱና በየትኛው አቅጣጫ እየሄዳችሁ እንደሆነ ያጣራል። ከዛ ማይክሮ መቆጣጠሪያውን በመጠቀም እነዚህ ሁሉ ያገኛቸውን መረጃዎች በአንድ ተከታታይ ዥረት ያስተካክላል። ይህ ዳታ ተሰብስቦ ጂኤስኤምን ወይም ፎርጂን በመጠቀም ወደ ትራኪንግ ሰርቨር ይልካል። ፍሬም በያዛችሁ ነዳጅ በረገጣችሁና በዞራችሁ ቁጥር እነዚያ ሴንሰሮች ወዲያውኑ ምላሽ ይሰጣሉ። በዚህ መንገድ ማንቂያዎችን የእንቅስቃሴ ታሪኮችንና መንገዶችን ማሳየት ይችላል። ስለዚህ ለእናንተ ስክሪናችሁ ላይ ያለው ነጥብ ብቻ ቢታያችሁም በጂፒኤስ ውስጥ በየሰከንዱ ብዙ እየተሰሩ ያሉ ስራዎች አሉ ምን ያህል ሊትር ነዳጅ ታንከር ውስጥ እንዳለና መኪናችሁ በኪሎ ሜትር ምን ያህል ሊትር ነዳጅ እየተጠቀመ መሆኑን ሙሉ መረጃ የሚሰጣችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳይሉ ለከባድ ጭነት መኪናችሁ ከታች ባለው ስልክ ቁጥር አስገጥሙ